ከሁለት አስርት ዓመታት በላይ ያልደበዘዘ ጥንካሬ፣ ብቃት፣ ምሳሌነት፣ ድልና አሸናፊነት፣ የማይቀዘቅዝ የሙያ አክብሮት፣ ከተቀናቃኝ ሊዮኔል ሜሲ ቀጥሎ ባሎንዶርን ይወረረ አምስት ሻምፒዮንስ ሊግን ጨምሮ የአውሮፓ ሻምፒዮንነት፣ ብዙ ዋንጫዎች ከጎኑ የሚገኙለት ተቃራኒዎች፣ የሚተቹት የሚያከብሩት፣ ቁጥራቸው ቀላል ያልሆነ በፕላኔታችን ኳስም በላቀ ደረጃ ከሚጫወቱ ሁለት ተጫዋች አንዱ ነው። እንደ አጥቂም እንደ ክንፍም ተጫዋች ሲጫወት የማይቸገር ጎል እንዳሻው የሚያስቆጥር ኳስ ከፍጥነቱ ሳይደናቀፍ የሚያንከባልል ራሽ የቅጣት ምት ስፔሻሊስት ታታሪ ከቀጭን ታዳጊነት ወደ ፈርጣማነት የተቀየረ ወጣት በአምስት የዓለም ዋንጫዎች ላይ ግብ ያስቆጠረ ብቸኛ ተጫዋች ዓለማችን ላይ ያሉትን ክብረ ወሰኖቹ የተቆጣጠረው ክርስቲያኖ ሮናልዶ ዶስ ሳንቶስ ከማዴራው የተነሳው የኳስ ሊቅ 948ኛ ጎሉ ላይ ደርሷል። በተጫወተ ቁጥር አዲስ መነጋገር ያለ አንድ የሚሰበር ክብረ ወሰን አንድ የሚጨምር የራሱ ብሮ ወሰናል ከሁለት ዓመት በፊት ከቀድሞ የቡድን አጋሮ ሪዮ ፈርድናንድ ጋር ባደረገው ቆይታ ክርስቲያኖ ሮናልዶ በእግር ኳስ ዘመኑ አንድ ሽኛ ጎልን እንደሚያስመዘግብ በልበ ሙሉነት ነበር የተናገረው። አንድ ሺ ጎሎች ለመድረስ እፈልጋለሁ። ጉዳት ካላጋጠመኝ በስተቀር ይህ በቀሪ የእግር ኳስ ሕይወት የምፈልገው ስኬት ነው። ለቀሪ መቶ ጎሎች ሁለት ዓመታት ጠብቁ ሲል ተናግሮ ነበር። ነገር ግን የጎል ማሽኑ በዚህ አያያዙ ይህን አመት የሚፈጅ በት አይመስልም። ምን አይነት ጎል የማስቆጠር ሂደት ነው! የዚህ አስደናቂ ኮከብ ህልምን የማሳካት ፍላጎት በየትኛው የወደፊት ወደፊት ኮከብ ይተካ ይሆን? ኦብታ 948 ጎሎችን የተነተነበትንና የክርስቲያኖ ሮናልዶ የመጀመሪያዋንና የመጨረሻዋን ጎል አስታውሳችሁ እነሆ 24 ክረምታቶችን ወደኋላ ለመለሳችሁ። የልጅነት ክለቡ የፖርቹጋሉ ክለብ ስፖርቲንግ ሊዝበን ከሞሬ ከሞሬሬሶ ይጫወታሉ። ያታታሪ ከቀጭን ታዳጊነት ወደ ጣማነት የተቀየረ ወጣት ከመሃል ሜዳ ኳስን እየገፋ በሚያስደንቅ ጥበብ የጎል ማሽንነቱን ሀብሎ ጀመረ። ይኸው ከሁለት አስርት ዓመታት በኋላ ትናንት ምሽት ፖርቹጋል ከሃንጋሪ ሁለት ለሁለት በተለያየችበት የዓለም ዋንጫ ማጣሪያ ጨዋታ በሊዝበን ቤኔፊካ ሜዳ ስታዶሎስ ታሪክ መጽሐፍ፣ ክብረወሰን መሰባበር፣ አዲስ ነገር መፍጠር ምኑም ያልሆነው ክርስቲያኖ ሮናልዶ ከኑኖ ሜንዴስ የተሻገረውን ኳስ ለፖርቹጋል ብሔራዊ ቡድን ያቻነት ጎል እሱ ግን ከ24 ክረምታቶች በፊት ማስቆጠር የጀመረውን ጎሎች ወደ ሌላ ምዕራፍ የምታሸጋግር የምትጠበቅም ጎል ነበረች። ከ8640 ቀናት በኋላ ከ24 ክረምታቶች በኋላ ለብሔር የቡርኖ 143ኛ ጎሉን እንዲሁም በጠቅላላ 948 ጎሎችን አስቆጠረ። የ40 ዓመቱ ሮናልዶ አሁን ባለዋንጫ ማጣሪያ 41 ጎሎችን በማስቆጠር ከቀድሞው የጓቲማላ አጥቂ ካርሎስ ሩዝ በመቅደም ባለም ዋንጫ ማጣሪያ ብዙ ጎሎችን በማስቆጠር የፕላኔታችን ቀዳሚው ተጫዋች ሆኗል። ይህ እጅግ አስደናቂ ነው። እድሜው እየገፋ ወደ እግር ኳስ ማቆሚያ ጊዜው እየተንደረደረ ቢሆንም የሮናልዶ የጎል መቁጠሪያ ማሽን አሁንም መደመሩን አላቆመም። ፖርቱጋላዊ የፊት መስመር ተጫዋች ክርስቲያኖ ሮናልዶ ባለም የእግር ኳስ መድረክ አዳዲስ ታሪኮችንና ክብረ ወሰኖችን ማስመዝገቡን እንደቀጠለ ነው። ከዚህ ቀደም እኔ ክብረ ወሰኖች አላሳድድም፣ ክብረ ወሰኖች ራሳቸው ያሳድዱኛል ያለ ሮናልዶ አሁንም አዳዲስ ክብረ ወሰን በእጁ ማስገባቱን ቀጥሏል። ፖርቹጋላዊ የፊት መስመር ተጫዋች ክርስቲያኖ ሮናልዶ በተከታታይ ለ24 ዓመታት ለብሔራዊ ቡድኑ ግብ ማስቆጠር የቻለ በታሪክ የመጀመሪያው ተጫዋች መሆን ችሏል። ክርስቲያኖ ሮናልዶ በፈረንጆቹ ዘመን ቀመር ከ2004 ጀምሮ ላለፉት 24 ክረምታቶች በየዓመቱ ለፖርቹጋል ብሔራዊ ቡድን ግቦችን ማስቆጠር የቻለ ሲሆን ለፖርቹጋል ብሔራዊ ቡድን ያስቆጠራቸውን ግቦች 148 አድርሷል። በእግር ኳስ ዘመኑ 948 ግቦችን ያስቆጠረ ሲሆን ከፖርቹጋል ብሔራዊ ቡድንና ከተለያዩ ክለቦች ጋር በመሆንም ከ32 በላይ ዋንጫዎችን ማንሳት ችሏል። እሱ ክርስቲያኖ ሮናልዶ ነውና።